ጽጌረዳ ሩታን ለምን ጥለሻት ዞር እንዳልሽ ለጥያቄ ምልክት ይቀመጠልኝ ማለት ነው እቺ ልጅ ለመጸዳጃ ሄደች አይደለ ጠብቀሻት አብረሻን ነበረ መምጣት የነበረብሽ ነገር ግን እንደዛ አይነት ጫካ የሆነ ቦታ መንገዶቹ ትንሽ ግራ የሚያጋቡ እንዴት መውጣት እንዴት መግባት ግራ የሚያጋቡ አንዳንድ ቦታዎች አሉ እንጦጦ ነበር የሄዱት እና ቤተሰብዬ ለምን ጥላት ሄደች እሷ መጸዳጃ ደርሳ እስክትመለስ ቆማ መጠበቅ ነበረባት አልነበረባትም? ስለዚህ እሷ ዞራለች። ሩታም ስትወጣ አጣቻት እና ተጠፋፉ ማለት ነው። እና ሩታ ጠፋች ብለው ቀወጡት። እንዳያችሁት ደግሞ ፕራንክ ነው እንዳትሉ፣ መሀላም አለበት። መቼስ እንግዲህ እየዋሻችሁ የምትምሉ ከሆነ አጢያቱን ለእናንተው ትቼዋለሁ። ሰላም ሰላም፣ ቤተሰብዬ እዬ እንዴናችሁ። በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛለኝ። እንግዲህ እንዳየነው እርቁም ሰላሙም ወረደ። ሁሉም አንድ ላይ ሰብሰብ እያሉ ነው። ግን ደግሞ በዚህ ፍጥነት ቶሎ ቶሎ እንደዚህ ነገሮች እያስፈራኛል እኔ ጽጌሬዳና የዳኔ ከነሱ ጋር አብሮ በዚህ ልክ መስራት ነግ ደግሞ በትዳራቸው ምን ይፈጠር ይሆን የሚለው ነገር እኔ ያሰጋኛል። ሁሌም ቤተሰብ ለምን መሰላችሁ የሆነ ሰዓት ሰላም ወረደ አሪፍ ነገር ላይ ነን ይሉና አይታችሁ ከሆነ ያኔም እንደዚሁ የሆነ ሆቴል እንደዚህ አርፈው ነበረ ፕሮግራም እየሰሩ ምናም ቪዲዮ ጥሩ እየሰሩ ሲያመጡልን ነው ቆዩ። በመሀል ደግሞ ተበጠበጡ ማለት ነው። እና ተዳራችሁ ሪስክ ውስጥ አይገባም ወይ ነው ለአብርሽና ለሩታ ማለት ነው። ማለት ምናልባት በራሳችሁ በኩል በጣም ጠነቀቅ አለ የምትሉ ከሆነ ኦኬ፣ ግን ኒንጃ ያስፈራልን ዳኒና የጽጌረዳ ነገር፣ ዛሬ መሬት ልስልስ ሲሉና ነገ ደግሞ ሌላ ታሪክ ፈጥሮ ሲመጡ ነው የምናየው እና ከነሱ ጋር አብረው የሚሰሩት ነገር የጥርጣሬ በቃ ምን ይፈጠር ይሆን ብለን እንድንሰጋ ከማድረግ ወደ ኋላ አያደርገንም። እናም ሩታ ጠፋች ሲሉ ያስደነግጣል። ወይ ደግሞ ሲምሉ ደግሞ ዋሰኔም እራስ የደነገጥኩኝ ማለት ነው በቅጽበት በዛችሁ ደቂቃ ውስጥ እንግዲህ ሰው ጠፋ ሲባል አስቡት። ድሮ ቢሆን ብዙ ስጋት አይኖራችሁም። አሁን ላይ ግን ሰው ጠፋ ሲባል ብዙ ጭንቅላታችሁ ውስጥ የሚመጣ መጥፎ መጥፎ ነገር አለና ሩታ እስከምትገኝበት ደቂቃ ድረስ እኔ ተጨንቄ ነው ቪዲዮን የተከታተልኩት። እና ሩታችን ያው ከመጸዳጃ ቤት ስትወጣ ጽጌ ረዳን አጣቻት። ቆማ አልጠበቀቻትም። ጥፋቱ የማነው? የጽጌ ረዳ ነው። ጽጌ ረዳ ግን ሁልጊዜ ማለት ነው የሁሉ ከኖች የምታመጫቸው ነገሮች በሳቱ በአንቺ ሰበብ የሚመጡ ነገሮች ሁላ ግርም ነው የሚሉ የምርኝ ነው አውቀሽሁን ሳታቂ ሁን እኔ ያላቅም ግን ምክንያቷ በቃ እሷ አሁን እዛ ድንብርብር ሊዝናኑን የሄዱ ታስባችሁታል ሌላ ድንብርብር ነገር ውዥንብር ተፈጠረ ማለት ነው። እናም ለማንኛውም ግን ከዚህ የከፋ ነገር አይምጣብን እንጂ ኖርማል አንዳንዴ ያጋጥማል። በእርግጥ ግን አንዳንዴ ቢኬርፉል ነገር የምታደርጉትን ነገሮች ጥንቃቄ ብታደርጉ ጥሩ ነው። ወደ ጫካ ሄዶ ጠፋፋን ማለት እንዲህ አብርሽ ራሱ ሲናገር የነበረው ወረ ሌባ አለ ምን አለ እያለ እንጦጦ፣ በነገራችን ላይ አሪፍ ቦታ እንደሆነ እናውቃለን ግን በዚህ ልክ ደግሞ የራሳችሁ ሚስቴክ ሌላ ሌላ ነገር ላይ አታዞሩት ማለት ነው። ስለዚህ ተጠንቀቁ። እንግዲህ ምን እንላለን እኛ የሆነ ነገር ሲፈጠር መቼስ እንደ ቤተሰብ እንደነግጠው እኛ ኦዲየንሶቻችሁ ነን እና ለማንኛውም ቤተሰብ የጽጌረዳ ቤት ውስጥ የተጻፈውን ኮሜንት አይታችሁት ከሆነ ብዙ ሰው በጽጌረዳ እና በዳኒ አብሮ ከነሩታ ጋር መስራት መስራት የተስማማ የለም። አብዛኛው ሰው እነሩታን እራቁ ሽሹ እያሉ ነው። የራሱ ያስፈራል። አንድ ራሱን የቻለ የሚያስፈራ ኮሜንቶች ናቸው የሚበዙት። የምር ቤተሰብ ማለት ማንም ሰው እነሩታን ከነዳኒ ጋር እንዲሰሩ አይፈልጉም፣ ምክንያቱም ችግር ይፈጠራል ብሎ ስሚያስብ። ሌላው ደግሞ አብርሃም ራስ ወዳድነት የፍቅርተን ህይወት በጥብጠቅ ምናምን፣ አሁን ላይ እንዴት ነው ፍቅር ከእናንተ ጋር ማቶ ነው እያሉ ያሉ ሰዎች አሉ። ኧረ አበዛችሁት እናንተ አበዛችሁት እንዴ! ጭራሽ ኤክሱን ከነሩታ ጋር አሁን ተደባልቅ፣ አብራት ስራ። እንዲያውም የማንተማመነው እና በጣም ሆረር ፊልም ብለን የምናስበው ያኔ ነው። ቤተሰብዬ፣ በፍጹም ፍቅርተ ማለት ነው ከነ አብርሽ ጋር አብራ መሆን የለባትም መስራትም የለባትም። ለምን ብትሉኝ መዘዝ ስለሚመጣ ይህንስ ገረዳ መዘዝ ያው ብዙ ነገሮች ቢኖሩትም ግን እንደ ፍቅርቴ ከፋ አይደለም። ለሩታ ደግሞ በተአምር ምቾት አይሰጣትም። በዛ የተነሳ እኛ ሩታና አብርሽ ከፍቅር ጋር እንዲሰሩ አንፈቅድም። ስለ እውነት እኔ በራሴ በኩል አልፈቅድም። በቃ የድሮ ኤክሱ እንደነበረች አትርሶ። ወገኖች ምን ሆናችኋል? እንደገና ደግሞ ፍቅር ጋር ደግሞ ያላለቀ የውስጣዊ የሆነ የአብርሽ ጋር የሆነ ነገር እንዳላት እኛ አውቀናል። ስለዚህ ይሄ ነገር ጭራሽ ሌላ ችግር ስለሚያመጣ አብረው መሆን የለባቸውም። ይህን ትርሱ። ቤተሰብ ችግር መዘዝ ይዞ ከመምጣት ውጭ ቤተሰብ ሰላማዊ